የዘፈን ዘፈን ዳር ዳር ውስጥ ክስታ ያው እንደሚባለው ማለት ነው። ሀይሚና ብሩኬ ደግሞ እንግዲህ ለመታረቅ እየተንደረደሩ ይገኛሉ። ሀይሚሻ እንግዲህ አልተኛችን፣ በባለፈው ቪዲዮ ምንም አልተኛችን። ብሩኬን ከላይ ቅጠል ስታንገላተው ነው ያደራችሁና። ሰላም ሰላም፣ ወደ ቻናል የቤተሰቦች፣ እንዴት ናችሁ? ሰላማችሁ በዚህ ትርፍ ይበልልኝ። ሀይሚሻ እንግዲህ ብሩኬ እና ፍፄ ከቤቴ በፍጹም እንዲኖሩ አልፈልግም፣ ስለዚህ እንደምንም አድርጌ ብሩኬ ማስወጣት አለብኝ ብላ ማለት ነው። ከተኛበት አንድ አንድ ምንድነው ይሄ አንድ ባልዲ ሁ እኮ ደፋችበት። ብሩኬ እኔ እንዴት እንዳሳዘነኝ በእውነት አስባችሁታል። ብርዱ ደግሞ በዛ ላይ ያለ፣ ከዛ ይሄ በረዶ የሆነ ውሃ ተጨምሮበት ማውራቱ ላነ ያቃተው እኮ ተንቀጠቀጠ አፉ ማለት ነው ይሄ ፍርድ ውስጣችሁ ስር ጽሎ ሲገባ አንድ ቤታችሁ ነው የሚተሳሰረው ድምፅ ሁሉ ተቀየረን ነው ሀይሚ ግን ምን አስባ ነው እንዴት ነው በዛ ሌሊት እንደዚህ አይነት የተመታ ሀሳብ የመጣልሽ እንደው ሌላ ሌላ ነገር አድርገው ቢሆን ወይም ደግሞ ዝብ አስደንግጣው ቢሆን ኖሮ ጥሩ ነበረ። ከምር እኔ ሆ በጣም እንትን ያለኝ እኔ ከኔ ላይ የተደፋው መሰለኝና መሰለኝ እና በዛ ላይ ደግሞ ምስኪን ያተኛኝ ራሱ ሲያሳዝን። አሁን ከዛተኝ ትኝቶ እንዴት ነው ሊጠብቃት የሚችለው? ስንት ቀንስ ነው ከዛ የሚያድረው? በጣም ከባድ ነው ከምር። መሬቱ ምን ያክል እንደሚጎረብጥ ከባድ ነው። ከሲሚንቶ ላይ እንደዛ መተኛት ማለት፣ ያ በጣም ትንሽ ፍራሽ ናት ማለት ምንጣፍ ናት። እንዲህ ከዛ ላይ እንዴት ነው በተደጋጋሚ ሲተኛ የሆነ የሚሰማው ነገር ይኖራልና። ነገር ግን ለፍቅር የማይከፈል መስዋዕት የለምና ለፍቅር ብሎ ነው ይሄን እያደረገ ያለው፣ ሀይሚን ለመጠበቅ ነው ማለት ነው። እውነት ለመናገር ውሃ መድፋቷ ልክ ነው ብዬ አላስብም። በዛ ላይ በዛ ሌሊት፣ ቀን ቢሆን እኮ ጥሩ ነበር። እውነት በዛ ሌሊት በጣም ደስ አይልም ግን አይሆፕ፣ ይሄ ነገር ደግሞ እንደሚያቀራርባቸው እንደሚያስታርቃቸው። በነገራችን ላይ ማለት እኔና ሀይሚ እንዴት የመታረቅ እድላችን እየጠበበ ይመስለኛል ምናምን እያለ ነበር ባለፈው፣ ብሩኬና ማለት ነው። ሀይሚና ብሩኬ የመታረቅ እድል ባይኖራቸው ብሩኬ በዚህ ደረጃ ከእሷ ቤት ገብቶ ልኑር አይልም። ከዚህ ልደራ የለም ማለት ነው። እና የሆነ ትልቅ ተስፋ ይታይባቸዋል። ሀይሚ እንግዲህ ይሄንን ያደረገችው እኔ በቃ ብቻና ብቻዬን ነው መኖር የምፈልገው፣ ከማንም ወንድ ጋር መኖር አልፈልግም፣ ስለዚህ አማርሬ አሰቃይቼ ነው የማስወጣው ከቤት እያለች ነበረ ማለት ነው። ሀይሚ የተሳሳትሽው ስህተት ብሩኬና ፍጼን አንድ ማድረግሽ ነው። እንደ ሁሌም ብሩኬን ከማንም ጋር ልታወዳድረው አይገባም፣ ምክንያቱም ለፍፄ የማትነግሪውን ምስጢር ለብሩኬ ትነግረዋለች። ለብሩኬ የምትነግሪውን ምስጢር ለፍፄ አትነግሪውም ከዚህ ጋር በጣም ልዩነት አለና ብሩኬና ፍፄ ምንም የሚለያቸው ነገር ላልቸው በጾታ ያ በጾታ ልክ ነሽ ወንድ ናቸው ምንም ሊለያቸው አይችልም ነገር ግን ወደ ውስጥ ጠለቀ ስንል ደግሞ በጣም ልዩነት አላቸው ብሩኬ ሁሉንም ነገር ገመናሽንም ሁሉንም ሸፋኝ ነው የአንቺ ሰው ነው። ፍፄ ደግሞ እንደወንድምሽ ነው እና ፍጼንም ደግሞ በዛ ደረጃ ማስቀየም አልነበረብሽም። እውነት። አዎ እንዳስቀየመችው ገብቷታል። በዚህ አጋጣሚ ምንድን ነው ባለፈው ብሩኬ ሲሄድ ወይም በቃ ፍጼን አስወጣልኝ ስትለው ማለት ነው፣ እኔ እኮ ድንግጥ ነው ያልኩት። ለት ብሩኬ ማነው ፍጼ ምን አደረጋት ነው ያልኩ ማለት ነው። እንደዛ ላይኗ ማየት ስትፈራ ሁሉ ማለት ምን አደረጋት ነው ያልኩኝ ማለት ነው። ሰው ራሱ ዛሬ የሚያስበው ሌላ ነገር አይደለም። እና እውነት ይቀየማል። በዛ ላይ ከሀይሚ ጋር ብቻ ነው ተብሎ ለሱም በጣም የተለየ ስም እየተሰጠው ነበረ። አለቅላቅ ይባላል፣ አንታታሽ ቀብጥ ይባላል ማለት ነው። ከሀይሚ ጎን ስለሆነ ስለዚህ ለእንደዚህ አይነት ነገር ለእንደዚህ አይነት ሰው ደግሞ እንደዚህ ማድረግ አይጠበቅብሽም። ቀማማ ማለት ነው። እንኳንም ደግሞ የብሩኬ ጌጣ ፈንት አልደረሰው እና ከዚህ በኋላ ማድረጋቸውን ነገሮች እኔ አይመለከተኝም እንዲያረግሽ እንዲያረግሽ እንዳትልኝ ብላለች። ከዚህ በኋላ ደግሞ ምን ልታረግ ይሆን? ምን ልታረግ ይሆን ያሰበችው አሁን ድጋሜ ማለት ነው። በነገራችን ላይ በዛ ሌሊት ብሄድ እኮ የሆነ ነገር ቢሆን አሁን ጸጣቱ ለራስሽ ነው፣ ሀይሚሻ ማለት ነው። በዛ ሌሊት አሁን ብሄድ ደስተኛ ትሆኛለሽ፣ እርግጠኛ ነኝ። አትሰጅውም አውቀሽ ነው። ሲቀጥል ደግሞ ውሃ መደፋቱም ጥሩ ነው እንግዲህ። ብሩኬ ውስጥ ገብቶ ቁልፍ አድርጎ ተኝት ጀግና እንግዲህ። ሀይሚሻ ከዛች ሶፋ ላይ ቁርጤት ጥብላ ታድራለች ማለት ነው። ስትጀመር ቀጭነች ማለት ነው። ብሩኬ ሶፋው ስላልበቁ አይደል መሬት የተኛው። ሀይሚሻ ከዛች ትተኛለች፣ ብሩኬ ካልጋው የተኛ ነው። የሚያሳቅ ነው፣ የገደሉኝ የምሬን ነው። ብሩኬ ቢያሳዝነኝም ማለት ከምር ግን አሳቀኝ። ሁኔታ ሁሉ ምናምን ነገር በዛ በደረቀ ለሌት ሰውለሽ ብሎ እንቅልፉን እየተኛ እነሱ ይጨቃጨቃሉና እና ደግሞ አስወጣዋለሁ። ስቴ እንኳን ሊወጣ አይደለም ጭራሽ እልክ ይዘውና ማለት ነው። እልክሽን ነው የሚያስጨርሽ ሀይሚሻ አንቺ፣ እሱን ለማስወጣት ነው እንደዚህ ያደረግሽ ያለሹ አማረሽ፣ አያሰቃይተሽው እሱ ደግሞ አስቦበት የመጣ እስከሆነ ድረስ እልክ እያስያዘች ከአንቺ ጋር ይኖራል ይቀጥላል ማለት ነው። ሲሆን ሲሆን በቅርቡ ትታረቃላችሁ፣ ቅመሚ ቡቡዬ እየተባባላችሁ ትመጣላችሁ። እንኳን ሊጠብቀኛለችና እውነት እኮ ግን ብሩኬ ደክሞት የሊያባት ምን ብሎ እንደዛ የተኛው ማለት እንደዛ ከሶፋው ላይ ዘላም ምናምን ስትሸፍ ስትቀልል እኮ ጭራሽ የለም ብሩኬ ማለት ነው። ባይሆን እንዳንሻ በሩን ከፍቶ አይገባም እንጂ በዛ ሰዓት ዳኔን የተባለው ይሄ የሚመጣው ልጅ ማለት ነው እሱ በሩን ከፍቶ አይገባም እንጂ ቢገባ እኮ በቃ ሀይ ያለቀላት ማለት ነው። ብሩኬ ደክሞታ ላይ ነው ያባት ምስኪን ግን ማለት ነው። እውነት እንደዚህ ባታደርጊ ጥሩ ነው። አንዳንዴ አሁን ብሩኬ በጣም ነው የተናደደው። ትናንት ከምሬ ነው የምላችሁ ባህሪያምን እጅግ በጣም ካሜራ ፊት ውሎበት እንጂ ማለት ነው። ኦቨር የሆነ ንዴት ነበር ሳይበት የነበረው እና እንደዚህ እልህ አስጨራሽ ነገሮችን ባትጠቀሙ ጭራሽ ካለው ነገር ነው ጨምሮ ሊያጣላችሁ የሚችለው ማለት ነው እና ያልተዘጉ ፋይሎች አሉ እያለች ነው ሀይሚሻ። ምንድነው ያልተዘጋ ፋይሉ? ስለ ፎቶ ምናምን ነው ያለፈ ታሪክ ነው እኮ አለች። በቃ እሱ